እንግዲህ የሴት ልጅ ልብ በአንዴ እንትን አይልም ነበረ። ያው ብዙ ትግስቶችን ስታሳልፉ ብዙ ጣውረድን ስታሳልፉ ታግሳችሁ፣ መጨረሻ ግን የቆረጥን ቀን እንደዚህ ነው ማለት ነው። በጣም ትግስተኛ ናት ጽናት። በዛ ቤት ባየ ነው የአንድ ሰውን ችግር የምትረዱት። እንግዲህ በአንድ ሰው ጫማ ውስጥ ሆናችሁ ያ ጫማ ሰፊ ነው ወይስ ጠባብ ነው የሚለውን ያ ሰው ነው የሚያውቀው ማለት ነው። በድራማ መልክም ቢሆን በየቤቱ እንደዚህ አይነት ጉድ አለ ማለት ነው። አሰሪ ሰራተኛ የሚደፍርበት አስገድዶ የራሱን ስሜት እንትን የሚልበት ያለ ፍላጎት፣ በቃ ሰራተኛ ስትሆኑ በጣም የምትንቋሸሹበት ግን ሰርታ ሲያቀርቡ በጣም ነው እየጣፈጣቸው እንደ ማር የሚበሉት ማለት ነው። እና የማንቋሸሽ ላይ አንድ ቁጥር እንግዲህ ከዚህ በፊት ቤቲ ራሱ በጣም ነበረ ታንቋሸሻት። ገረድ፣ አንቺ ቤት፣ አንቺ የዚህ ቤት ሰራተኛ ነሽ ከኪራ ኪራ ዙፋን ልብ ላይ ቁጭ የሚለው እኔ ብቻ ነኝ ስትል እንግዲህ ቤቲም እንደዛ የምትቀናዋ ልጅ ጥላ እለም ብላ ሄዳለች። መጨረሻ እንግዲህ ጽናት ነበረች የቀረችው ማለት ነው። ከዚህ ጋር ኪራ እንግዲህ ተቀይሮ ሁሉም ነገር እሷ እንግዲህ አረብ ሀገር እሄዳለሁ እያለች ባለችበትም ሰዓት ኪራ እንድትሄድ አይፈልግም ነበረ። ድጋሜ እንኳን ያው ምን ፕሮሰስ ጀምር ብላዋለች፣ ግን እዚህ ጋር ፕሮሰሱን ቀርቶ ኪራ ደግሞ ተቀይሮ ነገሮችን እስከ ዛሬ ሔዋኔን አላገኘሁም ነበረ፣ አንቺ ከእናቴ ሁለተኛው እናቴ ነሽ እንደ እናቴ ነሽ እያለ እንግዲህ ትናንትና በርከክ ብሎ ያው የፍቅር ጥያቄ ባቀረበላት መሰረት ጽናት ከእንግዲህ መታለል እንደሌለባት፣ ከዚህ በፊት የታለለችው እንደሚበቃት፣ አሁን ግን ከእንቅልፏ መንቃት እንዳለባት ድጋሜን መሰበርን እንደማትፈልግ አሁን ጠንክራለች። መቼም ያው የሆነ ስብራ ሲደርስባችሁ እሱን ልትረሱት አትችሉም ማለት ነው። እሱ መቼም ቢሆን አይረሳም እና ጽናት አሁን እሱን ያሰበችው በጣም ትዕግስተኛ በትዕግስቷ ነው። በቃ ይህን ድራማ በጣም ብዙዎቻችን ከኔም ጨምሮ በጣም በፍቅር እየተከታተልን የምናየው ማለት ነው። እና በጣም የሚገርም ነው ትግስት ራሱ ልካለሁ። ማርም እኮ ሲበዛ ይመራል ማለት ነው። እሷ እንግዲህ መሯት ነው። ግን እኔ ጽናት ከዛ ቤት መውጣት አለባት ብዬ አላስብም። ለምን ጽናት ከዛ ቤት ተወጣች፣ ድራማው አያምርም ማለት ነው። አንደኛ እዛ ጋ ያው የድራማውን እንግዲህ ዋና እንትን የምትጫወተው እሷ ናት። ከዛ በመቀጠል እንግዲህ አሁን ላይ ክብሮም መጥቷል። ክብሮም እንግዲህ መልካም ያው ለሴት ልጅ ክብር በጣም ያለው ናሆምንና ክብሮን አይታችሁ ከሆነ በጣም ክብር አላቸው ማለት ነው። እና እንደውም ክብሮም ያግዛታል ጽናትን አንዳንድ ነገርን ይጠይቃታል። በቃ እሱም ስለ ራሱ ህይወት ታሪክ ይነግሯታል። ግን ኪራ አሁን ላይ ነው ከእንቅልፉ የነቃ ይመስለኛል እና ከብዙ ሰዎች ጋር ባያት፣ ከብዙ ሰዎች ጋር በቃ ተጫወተች፣ በጣም ነበር ያኔ የሚቀናው። አሁን ላይ ሰዓቱም ጊዜውም ያለፈ ይመስለኛል የኪራ ማለት ነው። ለምን ጽናት እንግዲህ ተንበርክኮ ጽናት ፍቅሬን ተቀበይኝ፣ በድዬሻለሁ፣ አሁን ይቅር ትላልሽ ነው ሲላት፣ ምንድን ያለችው አንተ እኮ ከብዙ ሰዎች ጋር ከብዙ ሰው በምታይን ጊዜ ትቀና ነበር ፍቅር ደግሞ ከኔ ጋር ሳይኖር እንዴት ካንተ ጋር ብቻ ስላለ የፍቅር ጥያቄ ትጠይቀኛለች? ከኔ ጋ መኖር አለበት ብላ መልሳለታለች ማለት ነው። እንዴ ምን ነው አትወጂኝም? እንዴት ትጠይኛለሽ? እንዴ እያላት ነበረ። አልጠላክም ብለዋለች። ለምን ሰው ሆኖ ያው አይጠላም ማለት ነው። ግን ያረጋችሁን በእሱ ሰበብ ብዙ ነገር መስዋዕት ከፍላችሁ እንትን ያላችሁለትን ሰው ልጇን እንግዲህ ድራማም ቢሆን ልጇን የሚያክል ነገር አታበታለች ማለት ነው። ጽናት ያው እዛ ጋር ሁሉንም ነገር ዝርግፍ አርጋ ተናግራለች። አብሶ ለጎረቤታቸው ለሀኒ አንቺ ብትሆኚ በሱ ፍቅረኛ ሰበብ ልጃችንን በመድኃኒት እንዲሞት የእኔም ህይወት እንዲጠፋ ነበረ። ፈጣሪ አትርፎኛል። እሱን ሁሉ አሳልፈሽ እንኳን የፍቅር ጥያቄ ለመቀበል ቀርቶ እዚህ ቤት ስትቀመጪ ነበር ወይ ብላታለች። እንግዲህ ሌሎቹ ይሄንን ጉድ አያውቁም ነበር፣ እነሱ እንደ አዲስ ነው እየሰሙ ያሉት ማለት ነው። እንግዲህ ኪራ የበፊቱን ትተን እንደ አዲስ አዲስ አዲስ ህይወት እንጀምር ነው ያላት። ጽናት ግን እንግዲህ እዛጋ በፍጹም አይሆንም እኔ ቤት ሰራተኛ ክነት ብላ ተነስታ እንግዲህ ወደ ክላሷን ሄደችው። ሀኒ ነበር የተከትላ ሄዳ አጽናንታት። እዚህ ጋ ደግሞ ናሆም ኪሮቤልን እያጽናናው ነበር። እንደውም የተጎዘጎዘውን አበባ ሁሉ እየበታተነ ነበረ ማለት ነው። አሁን ላይ እንግዲህ ቀጣዩ ክፍል ምን የሚሆን ይመስላችኋል? ጽናት ትገኛለች? ይቅርታ ጠይቃ ትገባለች ወይስ በዛው ትቀራለች? እኔ ግን ይቅርታ ጠይቃ ወደ ኪራ ብትመለስ ደስ ይለኛል። ያው ሰው ሆኖም ማይሳሳት የለም ከስተቱ ደግሞ የማይማማር መትረየስ ብቻ ነው ይ ነው ይባላል። እና እንግዲህ አንድ ሰው ያው ስብራቱ ሊረሳ ባይችልም ህይወትን እንግዲህ ስታድሱት እክስሻለሁ ብሏታል። ይክሳትና አብረው ይቀጥላሉ ወይስ ጽናት እንደወጣች በዛው ትቀራለች? ክብሮምና ኪራስ ይደባደቡት ሲሆን